ቲና ባደረገችው ነገር ተጸጽታለች ማለት ነው። ቲና እንግዲህ ባደረገችው ነገር የተጸጸተችው ለምንድን ነው ከተባለ ቲና ይሆናል መስሏት ነው ማለትም በቃ ግደል ስለሆነ ያለችው እስከ መግደል ድረስ ማለትም አባባ እንደታገተ እዛ ሆኖ እሷ የፈለገችው ገንዘቡን ሙሉ ንብረቱን ነው ሙሉ ንብረቱን ለእኔ ከሰጠኝ በኋላ እዚሁ ትገድለዋለ ልጁም ካሊብም፣ ማንም ሳያውቅ የአባባ ሞት እዚሁ ይፈጸማል ብላ ነበረ ያሰበችው። አጋቹ ግን በዚህ አልተስማማም ማለት ነው። አጋቹ ይሄ የማይሆን ነገር ነው፣ በፍጹም ይሄንን ስራ እኔ አልሰራም ብሏታል። ለምን ከተባለ በመጀመሪያ እኔ እሸኛው ካልሽኝ እሸኘዋለሁ ብሏት ነበር። ለዛም ነው እሷ አንቺ እስከፈለግሽው ድረስ አቆየዋለው የምትፈልጊውን ነገር እያደርግልሽ፣ ከዛ በኋላ ግን ሸኛው ካልሽኝ መሸኘት እችላለው። ለእኔ ግን የምፈልገውን ያክል ንብረት ማለትም ገንዘብ ማለት ነው። ምክንያቱም ለነፍሱ አይደለም እዚህ ጋር የሚሰራው፣ ለነፍሱማ ነፍሰ ገዳይነት እኮ አጽያት ነው። ነገር ግን እሱ መስራት የፈለገው ለገንዘብ ስለሆነ ገንዘቡን ስጪኝ እና ያንን ማድረግ እችላለሁ ብላታን። እሷ ደግሞ ከዚህ ሌላ ምንም አይነት ንብረት ስለሌላት የምትሰጠው አጥታለች በነገራችን ላይ ከዚህ ሁሉ ነገር ገላገላት ማለት ነው ዳኒ ዳኒ እንግዲህ ምንድነው ያደረገው ዳኒ ስለ ቲና ተናግሯን ለካሊብ ማለት ነው በጣም ነው የተዋረደችው ለካሊብ ተናግሯን ካሊብም እንግዲህ ፖሊስ ጠርቶ ነው ቲናን ያሳፈሳት ቲና ተይዛለች ታስራለች አባባ ደግሞ ወደ ቤት መጥተዋል ማለት ነው እንኳንም ደስ ያላችሁ ውድ ታዳሚያን ማለት ነው እንግዲህ የትሁት ድራማ በጣም የምንማርበት በጣም ጥሩ ድራማ ነው። እንግዲህ የአፓፓ ወደ ቤት መመለስ የሁላችንም ደስታ ነው። ስለዚህ ይሄ በጣም ደስ የሚል ነገር ነው። ትሁትና ካሊብም በጣም ደስታቸውን ገልጸዋል። ቲና ግን እንዴት ነው የተጋለጠችው ነው ዋናው ነገር። እዚ ጋ እንግዲህ እንደምንመለከተው ካሊብ ምን ብሏታል። እሷ በጣም ለማታለል ሙድ ለመያዝ እየሞከረች ነበረ ማለትም እንግዲህ ከኔና ከአንተ ፍችና ጋብቻ ይልቅ ከኛ ጸብ ይልቅ የአባባ መጥፋት ነው ያስጨነቀኝ። ስለዚህም እኔ ወደ አንተ የመጣሁት አብሬ ልተኛ አይደለም። ነገር ግን ስለ አባባ ምን ላይ ደረስክ ማለት፣ አመለከትክ ወይስ ምን አደረግክ ለማለት ነበረ። እየመጣችሁ በሚያሳዝን ሁኔታ ግን ካሊባ አጥንቷታል፣ በደንብ ያውቃታል። ስለዚህም እጇ እንዳለበት በደንብ ስለሚያውቅ ምን ብሏታል፣ አባዬ በጣም አለኝ የሚለው ትልቁ ነገር ምን እንደሆነ ታውቂያለሽ? ይላታል ማለት ነው። እሷ ምንድን ነው እኔ አላቅም እንዴት ላቅ እችላለሁ? ስለ አባባ ንብረት ብላለች። ምክንያቱም እሷ የምታውቀው የአባባ ንብረት ቤቱ እና ደግሞ ድርጅቱ፣ እንደዚህ ንብረት ገንዘብ እንጂ ስለ ሽጉጡ ትዝም አላላትም ነበር ማለት ነው። ስለዚህም ሽጉጥ አለው፣ ያን ሽጉጥ አሁን ልጠቀምበት እገደዳለሁ ማለትም እውነት አሁን ካልተናገርሽ ብሏታል። እሷን በጣም በመደንገጥ ወደ ዳኒ ሂዳ ሚስጥሯን ዘርግፋለች። ይሄ ነገር ለእሷ በጣም ትልቅ አደገኛ ነገር ነው። ማለትም መናገር የሌለባት፣ መሳሳት የሌለባት ስህተት ነው። እዚህ ጋር የተሳሳተችው ማለት ነው። ቲና ቲና ይሄንን ሚስጥር ካወጣሽ ከእኔ ጋር ትልቅ ጸብ ውስጥ ትገቢያለሽ። ማንም ሆነ ማንም ስለዚህ ነገር ማወቅ የለበትም ብሏት ነበረ አጋቹ። እሷ ደግሞ ታማኝነቷን አፍርሳ ለዳኒ ተናግራለች። ዳኒም ሲመረምራት የነበረው ለሙድ ነበረ። ምክንያቱም ዳኒ የጠየቃት ለካሊብና ለትሁት ለመናገር እንጂ እውነት ለሷ አዝኖላት አልነበረም። በጣም ያሳዝናል። እዚህ ጋር እንግዲህ እንደምንመለከተው ትሁት ዳኒን አናግረዋለች እንግዲህ ዳኒ ምንድን ነው ያላት? ልጅ ትሁት፣ እኔን እኮ ታውቂኛለሽ። እኔን ስታውቂኝ በሰው ሕይወት የምጫወት እመስላለሁ እንዴ? እኔ ለሰው መጥፎ ነኝ እንዴ? እኔ ማለት በነፍስ የምቀልድ ሰው ነኝ እንዴ? ቆይ በዚህ ነገር ላይ እጇ አለበት ብለሽ ታስቢያለሽ እንዴ እያለ በጣም እያጨናነቃት ነበረበት ጥያቄ ወጥሮ ይዞ። እሷም ደግሞ አይ ዳኒ፣ እኔ በዚህ ላይ አሁን አለህበት የለህበትም ብዬ ለመናገር አልበቃም፣ ነገር ግን በቃ አታጨናንቀኝና እውነቱን ንገረኝ ማለት ካወቅም ንገረኝ ካላወቅም፣ አባባን አሁን ላይ ልትጠቅምበት የምትችለው ጊዜ ነው። አንተም ደግሞ መጠቀምም ካለብህ በዚህ ጊዜ ጥሩ ነገር ሰርተ መጠቀም ትችላለህ። ስለዚህ ቲናን አውጣጣት ብላ የላከችው ማነች? ትሁት ነች ማለት ነው። ትሁት ትላከው እንጂ በዚህ ሀሳብ ላይ ካሊብም ተስማምተዋል። ለዛም ነው በጣም ደስ የሚል መልስ የመጣው ማለት ነው። እንግዲህ ካሊብም እኔም ላስፈራራት፣ እሱም ያውጣጣትና እውነቱ ይውጣ በማለት እንግዲህ ዳኒ እንዲያውጣጣት አድርጓል። ቲና ነች ይህንን ስራ እየሰራችው። ካሊብ ደግሞ በመኝታ ክፍሉ ስትመጣ አስፈራርቷታል ማለት ነው። ያንቺ ሲስተም አይጠፋኝም ለተንኮል አዲስ አይደለሽም። ይልቁንስ ብትናገሬ ነው የሚሻልሽ ይሄ ሽጉጥ ሳይከተልሽ ብሎ በጣም ነው የተናገራት። ለዛም ነው ደንግጣ በርግጋ ሂዳ ለዳኒ ሁሉንም ነገር አፈራርጣ የተናገረችው። ስለዚህም እንግዲህ ዳኒ ትልቅ ስራ ነው እየሰራው ማለት ነው። ምክንያቱም ትሁት ያለችውን ነገር አድርጓል እና ምን ተፈጠረ ስንል እንግዲህ አጋቹም በጣም ደህና ሰው በጣም ጨዋ ነው አጋቹም። እንደ ኖርማሌ ሌላ አጋች ቢሆን የሚፈልገው ገንዘብ ነው እናም ደግሞ ለስራውም ታማኝ መሆን ስለሚፈልግ ከታገቱት ሰዎች ድርድርና አይፈልግም። የሚፈልገው አግት ብሎ ወይም ደግሞ እንዲያግቱ ካዘዘው ሰው ማለትም ከቲና ነበረ ጥቅሙንም ሁሉንም ነገር ድርድሩንም ማድረግ የነበረበት ሌላ አጋች ቢሆን። ይሄ አጋች ግን በጣም ጥሩና ጨዋ ደስ የሚል ስለሆነ መምታትም አልፈለገም። እሷ ምታሌ ስትልም አልሰማሽም ነው ያላት ማለት ነው በጭራሽ ሊመቱም አይገባም ሲል ጀመረ። አንቺ ቆይ ምታ የምትዩ ምን አስበሽ ነው? አሁን ሰውየው እያናገርሽው በስርዓት እየመለሰልሽ ነው። ስለዚህ ለምንድን ነው የምመታው ነው ያላት። በጣም ደስ የሚል አጋች ነው። ለአባባም ነግሮታለኝ። አይ አባባ አሁን ላይኮ ሰው ከፍቷል። ስለዚህ እርስዎ ደግሞ ገንዘብ ሰጥተው ከዚህ መውጣት ነው የሚሻለው ትልቅ ሰው ብልጥ ነው ብሎም ለአባባ ምክር ቢጤ ሰጥቷል። አባባም ለእሱ አናግረውታል። ይልቀስ እኔ፣ እናንተ እንደራደር። ልጄ የእሷን ነገር ተወው፣ ለእሷ ምንም ታምር ቢፈጠር ምንም ነገር አልሰጣትም ብሎ ነበረ ማለት ነው። አባባ፣ እውነት ለመናገር አዎ፣ አይገባትም። በጣም የምታሳዝን ሴት ናትኝ አለማፈሯ ጭራሹን ልጁን ነው ያገባችው፣ ሰውየውን አይደለም። ስለዚህ ከልጁ ጋር በፍቅር መኖር ካለባት በፍቅር መኖር ነበረ። በፍቅር ደግሞ መኖር ካልቻለች ማድረግ ያለባት አንድና አንድ ከልጁ ጋር መለያየት ነው። እስከዛም ደግሞ ይሄንን ያክል ጥምጥም ዙሪያ ባትሄድ የሚገባትን ነገር ሰጥተው ያስወጧት ነበር። ነገር ግን እሷ ፍላጎቷ ከነሱ የሚሰጣትን ድርሻዋን ሳይሆን የቲና ፍላጎት ምንድን ነው ቤቱን በጣም ነው የምታሳዝነው። በጣም ነው የምታሳፈረው። ያኔ ራሱ ቤቱን የተሰጣት መስሏት ነው ልብሳችሁን ይዛችሁ ሻንጣችሁን ይዛችሁ ውጡልኝ፣ ካሌብ አባትን ይዘህልኝ ውጣ ስትል የነበረውና በጣም ዘልዛላ ሴት ነች ማለት ነው። አሁንም እኔን አባት በመት ማለት በመጦሪያ ሰዓታቸው ጭራሽ አሳግታ ጭራሽ ደግሞ እኔ ቲና እኮ ነኝ፣ እቺን ቲና አውሬዋን ቲና አታቃትም ስትል ተሰምታለች። በነገራችን ላይ በጣም ነው አባባ የሚያውቃት። እችን ቲና፣ እችን ነገረኛዋን ቲና፣ እችን በጣም ባለጌዋን ቲና በጣም ነው የሚያውቃት። ምክንያቱም በፊትም በጣም ብዙ ነገር ስታደርግ ተመልክተናል፣ እና አባባ የረሳው ነገር የለውም። ሁሉንም ነገር ስለሚያስታውስ ቲና ተበልታለች ማለት ነው። በጣም እንስሳ ናት፣ እውነት ለመናገር እኛ ሰዎች የሆኑ እኮ ከእንስሳ ለመለየት ነው አይደል እንደ ስለዚህ የቲና ጉዳይ ግን ከእንሰሳ የምትለይ አይደለችም። በዚህ ልክ ለገንዘብ መሮጥ፣ በዚህ ልክ ገንዘብ ፍለጋ፣ በዚህ ልክ ገንዘብ ጥማት፣ በእውነት በጣም ያሳፍራል። ስለዚህ የአጋች ግን እንደ ሷ አይደለም። እንደ ሷ ቢሆን ኖሮ ብዙ ነገር ማድረግ በቻለ ነበረ። ነገር ግን አሁን ላይ እሷ ልትሰጠው የምትችለው ገንዘብ የላትም። ምክንያቱም አባባ ደግሞ ተአምር ይፈጠራል፣ ሞታታለሁ እንጂ ለአንቺ አንድ ሳንቲም ራሱ አልሰጥም ብሏታል። ስለዚህ ምንም አይነት ሳንቲም ስለማይሰጣት አሁን አንድና አንድ አማራጫዋ ምንድን ነው እንግዲህ፣ አባባን ማስገደል የሚለው ነው። እሱ ደግሞ አልተሳካላትም። እውነት ለመናገር ዳኒ የገንዘብ ሰው ነው። ኦፍኮርስ ገንዘብ ይወዳል። ይህንንም ደግሞ የሚወደው ኤደን ከሌላ ሰው ጋር ሆና እንዳያይ ነው። አሁን ላይ ኤደን ከካሊብ ጋር የሆነችው ዳኒ እኔ ገንዘብ ስለሌለኝ ነው ብለው ያስባል። ነገር ግን እንደዛ አይደለም ማለት እዚህ ጋር ኤደን ከካሊብ ጋር የሆነችው የምርም ሆና የምርም ተፋቅራ ሳይሆን፣ ዳኒ ለስራ መነሳሳት አለበት። ከሰው ቤት እስከ መቼ ድረስ ነው? ስለዚህ ከሰው ቤት እንዲወጣ ነበረ ይህንን ሲስተም ያደረጉት። አሁን ላይ ግን በነሱ ማለትም በካሊብና በኤደን አንድ ላይ መሆን ሳይሆን ይልቁንስ በቲና በኩል ገንዘብን ማግኘት ይችላል። ማለትም በቲና ስላችሁ ቲና ልትሰጠው ሳይሆን አሁን ላይ ቲና ያደረገችውን ነገር አጋልጦ ለማን ተናግሯን? ለካሌብ ስለዚህ አባባ አሁን ላይ ይጠቅሙታል ማለት ነው፣ ዳኒን በዚህ መንገድ እንግዲህ ዳኒ ባለ ስራ ሆኗል። ለካሌብ አጋልጧል ማለት ነው። በነገራችን ላይ አባባ አሁን ላይ ለቲና ገንዘብ ከሚሰጥ ይልቅ ሞትን መርጧል ማለት ነው። ምክንያቱ ደግሞ በጣም ነው ማለት ከሰው ተራ የወጣች ሴት ናት። በነገራችን ላይ ገንዘብን ፍለጋ ለገንዘብ ስትል የማታደርገው የማትቆፍረው ድንጋይ የለም። በጣም ብዙ ነገሮችን ለማድረግ ዝግጁ ናት። ለምን ሲባል ለገንዘብ ሲባል። ቆይ እኛ ግን እንደዚህ መሆን ይገባናል ወይ ስንል አይገባንም። እንደ አሁን ላይ እኮ እኛ በእውነቱ ማለት ነው ከእንሰሳ ማለት በቃ የተሻለን አይደለንም እና በቲናም የተመለከት ነው ይህንን ነው ቲና በጣም ወጥ የሆነ ሴት ነች። ጥሩ ያልሆነ ነገር ነው እያደረገችው። እዚህ ጋር እንግዲህ ለዳኒ ግን ሳትወድ በግዷ ሁሉንም ነገር ተናግራለች። ተአምር ይፈጠራታል እንጂ አባቱን አያገኝም ብላለች። እንግዲህ አባቱ እሷ ጋር እንዳለ የነገረችው እሱ አባቱ ማለት ማለት አባ አባ ከቲና ጋ ነው ብሎ ሀንድረድ ፐርሰንት አልደመደመም ነበረ። በነገራችን ላይ ሁሉም አልደመደመም። እንደውም ለጥርጥር ለጥርጥር ዳኒ በደንብ ጠርጥረዋል። ምክንያቱ ደግሞ ከሱ የተደበቀ ብዙ ነገር አሁን ላይ እያደረገች እንደሆነ አውቋል። አንደኛ ስልኳ ላይ የሆነ ቁጥር አዲስ ቁጥር አይተዋል ሁለተኛ ደግሞ በጠዋትም የሆነ ቦታ ደርሳ ስትመጣ አይቷታል። ሶስተኛ ደግሞ አልጋውን በትራስ ሞልታ የተኛች መስላ እንደወጣችም አይተዋል። እንግዲህ ከቤት የወጣችው ሁለት ቀን ነው። የመጀመሪያው ለመደራደር ሰውየው ጋ፣ ሁለተኛው ደግሞ አራት መቶ ሀምሳ ሺህ ብሩን ለመስጠት ማለት ነው። ስለዚህ ይሄንን ሁላ ስለሚያውቅ ዳኒ ምንም እንኳን ገንዘብ ሰጥታ አባባን እንዳሳገተች ባያውቅም ልክ ግን እንደ ትሁት መገመት አልጠፋውም። ማለትም ትሁት ምንድን ነው ያደረገችው እንግዲህ ትሁት ቲና በአሁኑ እንኳን እጇ ያለበት አይመስለኝም። በእርግጥ ስለ እሷ በደንብ መከራከር አልፈልግም ብላ ነበር ለካሌብ። ስለ ዳኒ ግን በደንብ ነው የተናገረች። ዳኒ ይሄ በአሁኑ ስራ ዳኒ በፍጹም የለበትም ብላ ነበረ። እውነት ለመናገር ትሁት ትክክል ናት። ዳኒ በዚህ ነገር ላይ እጁ አልነበረም ማለት ነው። እንደሁም ለአባባ እንዴት ግን፣ እንደውም ለቲና ለራሷ ምንድን ነው ያላት? እየጠጣች መጠጥ ቤት ሂዶ እንዴ አንቺ ትጠጫለሽ? እኔ ተጨንቅ ያለው ምን ለማለት ፈልገሽ ነው? አሁን ላይ ያለንበት ነገር አይታይሽም እንዴ? ችግር ላይ እኮ ነን። በጥርጣሬ ላይ እኮ ወድቀናል፣ ሲላት ነበረ። እሷ ግን እንዴ፣ ምነው ፈራ፣ ምነው ደነገጥ፣ ወንጀል ሰርተሃል እንዴ ስትል ነበር። ለምን ወንጀል የሰራችው ራሷ ስለሆነች ማለት ነው። አሁን ላይ በመያዟ በጣም ነው ደስ የሚለው እና ዳኒም ደግሞ ሄዶ በመናገሩ ማለትም እስካሁን ድረስ እንደ ድሮ ቢሆን ኑሮ ከእሷ ጎን ከእሷ ጎን ነበር የሚሆነው ማለት ነው። በአሁኑ ግን ከእሷ ጎን ባለመሆኑ ቲና ተይዛለች ማለት ነው። ይህን ይመስል ነበረ ለዛሬ ይዤላችሁ የመጣሁት የትሁት ድራማ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣዩን እንግዲህ በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ሰላማችሁ ይብዛል፣ ተወዳጆች